አንድ ረዥም ጊዜ ስትንከባከበው የነበረ ነው። ረዥም ጊዜ ነው። አሁን ብቻ ነው ቪዲዮ እየሰራች አለችው እሱ ቪዲዮውን እንቅስቃሴ የምታደረገው እሷ ነች ብዬ አስባ ነው ኤዲት የምታደረገውም ፖስት የምታደረገውም ሁሉ ነገር እሷ ነች ብዬ ነው ማስባ። አክቲቭ እሷ ነች በአሁኑ ግን። ሰላም፣ እግዚአብሔር ለእናንተ ይሁን ውድ ኢትዮጵያውያን፣ እንዴት ናችሁ? ደህና ናችሁን? የደህንነት ፈጣሪ መስገን እንኳን ወደ ዝፋ ኢንተርቴመንት በሰላም መጣችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሌሎቻችሁ ደግሞ ላይክ አድርጉ፣ ኮሜንት ጻፉ፣ አበረታቱኝ። አመሰግናለሁ። ዛሬ የመጣሁት ያው ሰሞኑን አንዳንድ ቪዲዮዎችን እያየን ነው እና እሱም ያው በኢትዮጵያ ካፕሎች በጣም ተወዳጅ የሆኑ እኔ ራሴ በጣም ከምወዳቸው ካፕሎች መካከል እነሱ አንዱ ናቸው። ያው የመጀመሪያ ግን በጣም ያኔ ሁላችንም የተለያየ እንትን አለን እና ግን እኔ መችኛል ግን ከነ እንትን ቀጥሎ ማለት ነው ስሙ ጠፋብኝ። ባለፈው ባሏ በመኪና ሰው ገጭቶ የገደለው ማርያምን በጣም ነው የምወዳት። በጣም ከነ ባሏ በጣም ነው የሚመችኝ። እነሱ ያው ቃል እነዚህ አሁን የተጣሉ የተባሉ ልጆች ማለት ነው እና እውነት ለመናገር ልዩና ቅዱስ ተጣልቷል አይመስለኝም። እኔ እንጫ አላቅም። እግዚአብሔር ነው የሚያውቀው። ግን ብዙዎቻችን ብዙ ነገር ብዙ ነገር ነው የምንለው። አንዲት ልጅ ምን ብላ እንደጻፈች ማለት ነው። ጋይስ ቪዲዮ እያስገባሁላቸው እንትን እላለሁ። ይቅርታ አድርጉልኝ። ቪዲዮ ታቃላቸው አይመችም። እና በመሀል በመሀል ይህንኑ ድምፅ ኤዲት እያደረግኩኝ አስገባለሁ ጽሑፉን እንትን እያነበብኩኝ ማለት ነው። ምክንያቱም ላይቭ ላይ ለመግባት እንትን ስለሆንኩኝ ቢዚ ስለሆንኩኝ አሁን ላይቭ ለገባለሁ። ከዛ በኋላ ሲመቸኝ ቪዲዮን ኤዲት አድርጌ አቀነባብሬ ይለቅላቸዋለሁ። እና ቤተሰብ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ሼር በማድረግ እንድታበረታችሁኝ ስል በአክብሮት እጠይቃለሁ። እና ሰላማችሁ ብዛልኝ። እስከዛ እና ትክክለኛ ኮሜንት ስጡ አትሳደቡ ምናምን ምናምን በቃ፣ እንደዛ ነው የምላችሁ። የሀገሬ ልጆች ሰላማችሁ ይብዛልኝ፣ መልካም ቆይታ፣ እግዚአብሔር ከሁላችን ጋር ይሁን እና ሁላችንም እንግዲህ ለጠረጣሪ የዳረጉን እነሱ ናቸው። ምክንያቱም ልዩ ለለጊዜ አብረው ቪዲዮ ይሰራሉ፣ ሲበሉ ምናምን አብረው ነው ሲበሉ ሲጠጡ ሲሁን ሲገቡ የምናየው የሚያሳዩን እራሳቸው ናቸው። ያ እንዳሉ ማለት ነው እና ስለዚህ አሁን ግን ያው እንግዲህ ልዩ ብቻዋን እያበላች ነው። የሆነን ለመናገር እጁ ላይ ቀለበት ይልናል ባይሆን ጥሩ ነው እና እስቲ እሱ ግን እጁ ላይ ቀለበት አለ። እግዚአብሔር እውነት ቢጣሉ ቢታረቁ ደስ ይለኛል። እና እስቲ ለእሷ የተጻፈ ፌስቡክ ላይ የጻፈ ጽሑፍ አለ እና እሱን አብረን እናነባለን ማለት ነው እና እናንብብላችሁ። ጋይስ በሌሊት ተነስታ ለባሏ ቁርስ ጉድ ጉድ ብላ ትሰራለች። የሚጠጣውን ፔርሙዝ ሞልታ ጠረጴዛው ላይ ታስቀምጣለች። ባሏን በፍቅር ቀስቀሳ አብልታው አጠጥታው አልብሳው ስማ ትሸኘዋለች። ቤቷን አስተካክላ ራሷን አስድታ ስራ ትገባለች ንጽህናዋ እና። ቤት አያያዘው ይደንቀኛል። ሴትነቷ ራሴን እንድታዘብ አድርጎኛል። ባሏን የምትንከባከብበት መንገድ ታድሎ ያስብለኛል። ጉድ ጉድ ስትል ሙሉ እመቤት ናት። ራሷን እና ባሏን አሳምራ ነበር የያዘችው። ቪዲዮ በለቀቀች ቁጥር ሀበሻ አፉ፣ አዎ ሀበሻ አፉ አያርፍም። ያልበላውን ማከክ ይወዳል። ልጅ ለምን አትወልዱም እያሉ በየኮሜንቱ መጠየቅ አበዛን፣ አበዛ ድንገት መውለድ የማይችሉ ቢሆን እናም ቢሰማትስ ብሎ አላሰቡም። ምናልባት መውለድ ባይቻልስ ብሎም አላሰቡም። እንደዚህ አይነት ኮሜንት ሳይ በጣም ነበረ ምሳቀቀው እግዚአብሔር ባርኳቸው ወንድ ልጅ ወለዱ። የተሰማኝ እፎይታ የማውቃቸው ያህል ነበር ይላል። እውነት ለመናገር ጋይስ እውነት ለመናገር ጋይስ ማርያም እውነት ነው። በእርግጥ ያው እራሳቸው መቶ ማለት ፈቅዶ እስካመጡ ድረስ ያው ሀበሻ እንግዲህ ታቁታላችሁ ይሄ የሀበሻ ጸባይ ነው። እኔ ግን ብዬ አልጽፍም፣ ማርያምን አይቀናኝም። ለምን እንደሆነ አላውቅም። ኤንዌይስ ልቀጥልላችሁ ማለት ነው። የሆነ ቀን ስትናገር በሱ ደሞዝ ቤት እንከራይ ብዬው ብዬው ተከራይተን፣ ሌላውን እግዚአብሔር ያውቃል ብዬው አደፋፍሬው ተከራየን። ግን እግዚአብሔር መንገዱን ከፍቶልን በዚህ ቲክቶክ ላይ ማስታወቂያ መስራት ጀምር፣ እሱም ስራው ጥሩ ሆነለት ብላ ስትናገር እግዚአብሔር ላይ ያላት እርግጠኝነት አስገርሞ ነበር ትላለች እህታችን ማለት ነው። እና እኔ ራሴ በጣም ነበር የምትገርመው ማርያምን እና አንዳንድ ሰዎች እውነት ለመናቀር በቃ ይሆንልኛል ብላችሁ ማለት ነው ጋይስ ምንም ነገር ሳይኖራችሁ የሆነ በቃ የሆነ ትንጤ ነገር ይዛችሁ ቤት ኮንድ ያኔ እንግዲህ ያኔ የዛሬ አራት ዓመት ምናምን ኮንዶሚኒየም ነው የተከራዩት ማለት ነው። ኮንዶሚኒየም ነው ብቻ አልሆን ነው ኮንዶሚኒየም አይመስለኝም። ከዛ በኋላ ነው አይ ቲንክ ኮንዶሚኒየም የገቡት። ያው እዚህ ሶሻል ሚዲያ ላይ እያለን ነው መጀመሪያ ኢንተርቪው ምናምን ሲያደርጉም ነበርኩኝ፣ አይቼዋለሁ። እኔም ማለት ነው ብዙ ሰዎች ነው የተገረምነው ማርያምን። በጣም ብዙ ሰዎች ነው የተገረምነው በእሷ ልጅ ግን እና ይገርማል እውነት ለመናገር እስኪ እንቀጥል፣ ልቀጥልላችሁ እና እዚህ ዛሬማ ብዙ ሰዎች ላይ ያው ጥንዶች ላይ ቪዲዮ እንሰራለን። ታዋቂም ሰዎች አሉ። ብዙ ውጣ ውረድ ያለፈ ትዳር ልክ መስተካከል ሲጀምር ማማር ሲጀምር ለምንድን ነው ለምን ወንዱ ማፈንገጥ እንደሚጀምር አላውቅም ለስንት ወጣት ምሳሌ ይሆናል የተባለ ትዳር እንቅፋት ገጠመው ሲባል ሲባል ያሳዝናል እግዚአብሔር መሃላችሁ ይግባ እግዚአብሔር የቀደመውን ፍቅራችሁን ይመልሰው ብላለች አንድ እህታችን ማለት ነው

ፓብሊክ አይደለም። ስለዚህ ደግ ያረጉ ለምን አላሳየችኝ ምናምን ልባ የልባም ሴት እንትን ነው ማርያምን እና እንኳ ማርያም በሰላም ሁለት አደረገች። ነባም በጣም ጥሩ ሰው ነው። እንግዲህ እግዚአብሔርን ደስ ይላሉ። በጣም እንደዚህ ሲሆን አሁን እነሱ በቃ ታውቃለህ። እኔ ግርም ነው የሚለኝ ማርያምን ሀበሻ የራሱን ህይወትቶ የሰው ህይወት ነው በቃ ሳይ የሚውለው ማለት ነው። እና ቲክቶክ ላይ ደግሞ ወይ ደግሞ ለምሳሌ ጋይስ በቃ እሱ እንደዚህ እንደዚህ ነው ብላ ብትናገር እኮ ይሄ ሁሉ ህዝብ በዚህ ጾም አሁን እንደዚህ ተጠራጥሮ ሊያና እንትን ልዩና ቅዱስ ተፋቶ ብሎ ማውራት እኮ ሀጢያት ነው። ማርያምን እናንተ ናችሁ ለዚህ ህዝብ እንደውም ተጠያቂ ማለት ነው ልዩና ቅዱስ ምክንያቱም መጀመሪያ እንደዚህ ሆኖ ዛሬ እሱ ከኔ ጋር የለም እንዲሆነ ምናምን ብለሽ ትናገራለች አሁንም ደግሞ ካልተጣላሽ ወተሽ እንደዚህ እንደዚህ ስለሆነ ብለሽ ነው ተናገሪ እንዴ ህዝቡን አሳርፉት እንጂ ጋየት እንኳን ችግር የለብኝም በተለይ ሊያይሾን አሳርፏት በጣም ሀጺያት ነው ሀሜት ጥሩ አይደለም ወተሽ እንደዚህ እንደዚህ ስለሆነ ነው ለዛ ነው አብረን ቪዲዮ አልሰራ ነው ምናምን ምናምን ምናምን በይና ተናገሪ ምክንያቱም ላት ጀምሮ አታሳዩን። ኦኬ፣ ካሳያችሁን እስከ መጨረሻ ድረስ አሳዩን። ወይ ደግሞ እንደዚህ ስለሆነ ነው ከዚህ በኋላ ከሱ ጋር አንሰራም በስራ ምክንያት ስለማንገናኝ ወር ደግሞ ቅዱስ እየደከሙ ስለሆነ በፊትም ያው እሱ መጀመሪያ ላይ እንዳዳመጣችሁት ፍላጎቱ የለውም። ያው አንዳንድ ወንዶች እንደዚህ ናቸው፣ ሚዲያ ላይ መታየት አይወዱም። እና እንደዛ ነው። ወተሽ ተናገሪ፣ አፍጥኚ ህዝቡ በጭንቀት ሞቷል።